እንጠራዋለን ይህንን የጎንደር ቀሚስ አያምርም? ከላይ እስከታች የሚወርደው ልክ እንደዚህ በሁለት ሆኖ ስለሚወርድ በተለምዶ ደብልሰሌን እያልን እንጠራዋለን። በጣም የሚያምር ጎንደረኛ ቀሚሳችን ነው። ከለር ኮምቢኔሽኑ በጣም ያምራል። እንደምታዩት ስፋቱ ደስ ይላል። አሰፋፉ፣ አጠላለፉ ሁሉም ነገር ኔት ሆኖ ያለቀለት የጎንደር ቀሚስ ነው። ከጀርባ በኩል ያሉ ጥልፎችም ይህንን ይመስላሉ። በጣም ነው የሚያምሩት። ቆንጆ የጎንደር ቀሚሶች መካከል አንዱ ነው። ከታች አረንጓዴ ጥለት የተጠቀም ነው። በፈለጋችሁት አይነት የጥለት አማራጮች ኦርደር ማድረግ ትችላላችሁ። ነጠላ መቀነት አንድ ላይ አለው። እጅጌው ደግሞ ልክ እንደዚህ በሶስት ሰሌን እንሰራዋለን ማለት ነው። እንደምታዩት በሶስት ነው የወረደ። የእጁን ዚፐር ተጠቅመናል። ዚፐር እንዳይኖር የምትፈልጉ ከስተመሮቻችን ኦርደር በምታደርጉ ጊዜ ዚፐር አንፈልግም በሉን። እንደተለመደው በደብል ፈትል ነው የምንጠቀመው። ደብል ፈትል መሆኑ ጥልፉን በደንብ መሸከም እንዲችል ያደርገዋል። ከስር ደግሞ ሳተንገበሮችን እንጠቀማለን ማለት ነው። ሳተንገበር ደግሞ እንዳይኖር የምትፈልጉ ከስተመሮቻችን እሱንም ማስወጥተን መስራት እንችላለን ማለት ነው። እንደምታዩት በጣም ነው የሚያምረው። ይህንን የጎንደር ቀሚስኛ ጋ በሰባት ሺህ ስምንት መቶ ብር ብቻ ነው የምታገኙት። በጣም ቆንጆ ፌር ፕራይስ ነው ያለን። እየደውላችሁ ኦርደር ማድረግ ትችላላችሁ። ይሄኛው ደግሞ በበርገንዲ ከለር የሰራ ነው። የሀበሻ ቀሚስ ነው። ይሄንን ቀሚስ በተለያዩ ከለር አማራጮች ሰርተነዋል። በቀይ፣ በበርገንዲ፣ በወይን ጠጅ፣ ደማቅ ወይን ጠጅ፣ ፈዛዛ ወይን ጠጅ በፈለጋችሁት አማራጮች ኦርደር ማድረግ ትችላላችሁ። ላይ የተጠቀምነው ነው በርገንዲ ከለር ስለሆነ ታች ዙሪያውንም በርገንዲ ከለር ተጠቅመናል ማለት ነው። በጣም ነው የሚያምረው። እጅጌው ልክ እንደዚህ በረዥም ጥልፍ ነው የምንሰራው። የአንዳንድ ከስተመሮቻችን ረዘም ማለቱ ደግሞ አትመርጡትም። ሰው ኦርደር በምታደርጉ ጊዜ አሳውቁን። እንደተለመደው ደብል ፈትል ነው የምንጠቀመው። ከፈትሉ ስር ደግሞ ሳተን ገበሮችን እንጠቀማለን። ሳተን ገበሩ እንዲወጣላችሁ የምትፈልጉ ከስተመሮቻችን ኦርደር በምታደርጉበት ጊዜ ብታሳውቁን በፈለጋችሁት አማራጭ መስራት እንችላለን። ወገብ ፕላስቲኩን ስንጠቀም ደግሞ ሚጠብና የሚሳፋ አድርገን ነው የምንጠቀመው ልክ እንደዚህ እንደምታዩት ሰፋ አድርገን እንሰራውና የምትፈልጉ ከስተመሮቻችን ጠበብ አድርጋችሁ መጠቀም ትችላላችሁ። ልክ እንደዚህ ወገቡ ሳይዛችሁ በፈለጋችሁት ሳይዝ እያጠበባችሁ፣ እያሰፋችሁ መልበስ ትችላላችሁ ማለት ነው። ይሄ ደግሞ ውጭ ያላችሁ ከስተመሮቻችን እንድትወዱት ያደርጋችኋል ማለት ነው። ምክንያቱም እዚህ መጥቶ መስተካከል የሚችል ልብስ ስላልሆነ ከዛው ባላችሁበት ማስተካከል ትችላላቸው። ሰው የወገብ ላስቲክ ጉዳይ እንደ ኢሹ የሚቆጠር አይደለም ማለት ነው። ይሄ ደግሞ ራሱ በእርገ እንዲሁ በቀይ ከለር የተሰራ የሀበሻ ቀሚስ ነው። ስለዚህ እናንተ በምትፈልጉት አይነት የከለር አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። እኛ ከሰራናቸውም የከለር ኦፕሽኖች ውጪም ደግሞ እናንተ የምትፈልጓቸው ከለሮች ካሉ ኦርደር ማድረግ ትችላላችሁ። እነዚህን ቀሚሶች እኛ ጋር በ7500 ብር ብቻ ነው የምታገኟቸው። ነጠላ መቀነት ኢንክሉድድ ነው። ኮምፕሊቱን ማለት ነው። 7500 ብር በጣም በሚያምር ቆንጆ ፈትል እኛ ጋር ማግኘት ትችላላችሁ ማለት ነው። እቺ ደግሞ ሲምፕል ቀሚሳችን ነች፣ ፊት ለፊት እንደምታዩት ትንሽ እያጠር ያለች ቅድ አለቻት በጣም የሚያምር ሲምፕል የሀበሻ ቀሚሶቻችን መካከል አንዱ ነው ማለት ነው። ከዚህ በፊት በአረንጓዴ፣ በቢጫ እንዲሁም በቀይ ከለር ኮምቢኔሽን አድርገን ሰርተነዋል። አሁን ደግሞ በነጭና በቀይ ከለር ኮምቢኔሽን በዚህ መልኩ አድርገን ሰርተነዋል ማለት ነው። በጣም ነው የሚያምረው። ቅዱ ላይ ገበሩ እንዳይወጣ በቅዱ ዙሪያ ገበሩ እዛው ተያይዞ እንዲሰራ አድርገናል ማለት ነው። በአራት አርብ ነው የተዘጋጀው። ፈትሉ በሲንግል ፈትል ነው። ስለዚህ ይሄ ደግሞ ቀለል እንዲል ያደርገዋል። ወይቱ በጣም ቀላል ነው የሚሆነው። ይሄም መቀነትና ነጠላ አንድ ላይ ሆኖ ይሄንን ቀሚስ በ5800 ብር ብቻ ነው እኛ ጋር የምታገኙት። በጣም ቆንጆ ቆንጆ ማቴሪያሎችን ነው የምንጠቀመው። እንደምታዩት ከስር ሳተን ገበር አድርገንበታል። ፈትሉ ግን ሲንግል ፈትል ነው ማለት ነው። ያ ደግሞ ልብሱ ቀለል እንዲል አድርጎታል ማለት ነው። ቆንጆ በአስርና በአስራ ሁለት ክንድ አማራጮች ነጠላዎችንም አብራችሁ ማግኘት ትችላላችሁ ማለት ነው። ይሄ በአስራሁለት ክንድ ነው ነጠላውን የሰራ ነው። ቆንጆ ትልቅ ነጠላ አለው መቀነትም አለው ማለት ነው። ስለዚህ ቀሚሱን፣ ነጠላውን እንዲሁም መቀነቱን አንድ ላይ በአምስት ሺ ስምንት ከመቶ ብር ብቻ ነው እኛ ጋር የምታገኙት። ዋጋችንም እጅግ ተመጣጣኝ ነው። የምንጠቀማቸው ማቴሪያሎችም ደግሞ ፈትሎቹ በጣም ቆንጆ ቆንጆ ጽድት ያሉ ፈትሎችን ነው የምንጠቀመው። ከዚህ በፊት ወስዳችሁ የወደዳችሁት ከስተመሮቻችን ለዚህ እማኞች ትሆኑናላችሁ ማለት ነው። ሁላችሁም ወዳችሁታል። የፈትሉ ጥራት ጽድት ያለ ነው ማለት ነው። ነጠላውን በዚህ መልኩ አድርገን ልክ እንደ ቀሚሱ እንደ ወራጁ ዙሪያው ተጠልፏል የመቀነቱም ልክ እንደዛው ተጠልፏል ማለት ነው። ነጠላው ተቋጭቶ ተሰፍቶ አልቆለት ነው እጃችሁ የሚደርሰው። ይሄ 12 ክንድ ነጠላ ነው። እናንተ ደግሞ በምትፈልጉት በአስር ክንድም ማሰራት ትችላላችሁ ማለት ነው። ይሄኛው ቀሚስ ደግሞ ከለር ኮምቢኔሽኑ አያምርም። በጣም የወደድኩት ቀሚስ ነው። ከለር ኮምቢኔሽናቸው በጣም ነው ደስ የሚሉት ከታች ላይም ደግሞ ለየት ያሉ ዲዛይኖችን ተጠቅመናል። ታች ላይ ዙሪያውን ንቅሳት አለው ማለት ነው። በንቅስ ነው የሰራ ነው። ምንም አይነት ጥለት የለው ታች ንቅሳት ጥልፍ ነው የተጠቀምነው ማለት ነው። ልክ እንደዚህ ወራጁ ደግሞ በዚህ መልኩ ሆኖ አንገቱ በቪ አድርገን ሰርተነዋል ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ የሀበሻ ቀሚስ ነው። ይሄኛውንም በሲንግል ፈትል አድርገን የሰራነው ቀሚስ ነው። ስለዚህ ክብደት ብዙ አይኖረውም። ደብል ሲሆን ትንሽ ከበድ ማለት ባህር ያለው ፈትልም ስለሆነ ሲንግል ከሆነ ግን በጣም ቀላል የሚባል ወይት ነው የሚኖረው። ገብ ላስቲኩም ልክ እንደዚህ ፍሪ ሆኖ ተሰርቷል። ማጥበብና ማስፈት እንድትችሉ አድርገን ነው የሰራ ናቸው። ይህንን የሀበሻ ቀሚስኛ ጋር በ7800 ብር ብቻ ነው የምታገኙት። በጣም ነው የሚያምሩ ጽድት ያለ ፈትል በጣም በሚያምር የስፌትና የጥልፍ አማራጮች እኛ ጋር እነዚህን የሀበሻ ቀሚሶችን ማግኘት ትችላላችሁ ማለት ነው። ይሄኛውም የሀበሻ ቀሚስ ነጠላና መቀነት አንድ ላይ ኮምፕሊት ሆኖ ነው እጃችሁ የሚደርሰው። ነጠላው ተሰፍቶ ተቋጭቶ በሚያምር ሁኔታ ቆንጆ ልብስ እጃችሁ ይደርሳል ማለት ነው። እነዚህን ልብሶች ኦርደር ማድረግ የምትፈልጉ ካስተመሮቻችን ስልካችንን ባዮ ላይ እናስቀምጣለን ቴሌግራምና ዋትሳፕ ላይ ኮንታክት አድርጉን። የምትፈልጓቸውን የሀበሻ ቀሚሶች ስክሪንሾት እያደረጋችሁ ብትልኩልን ለመግባባት ቀላል ይሆንልናል ማለት ነው። ይህኛውም ከለር ኮምቢኔሽኑ በጣም የሚያምር የጎንደር ቀሚስ ነው። በጣም በሚያምር ሁኔታ በአረንጓዴ ጥለት የተዘጋጀ የጎንደር ቀሚስ ነው። አራት አርብ አድርገን ነው እኛ ጎንደር ቀሚሶችን የምንሰራው። ከጀርባ ያለው ጥልፍም ልክ እንደዚህ ትልቁ መስቀል ወራጆቹ በጎንና በጎን ያሉት መስቀሎቹ ሁሉም ነገር ኮምፕሊት ሆኖ የተሰራ ነው። ነጠላና መቀነትም አንድ ላይ እዚህ እቃ መውሰድ ትችላላችሁ ማለት ነው። ይህንን የጎንደር ቀሚስ ስድስት ሺ ብር ብቻ ነው እኛ ጋር የምታገኙት። ስለዚህ ቆንጆ ቆንጆ ዝድት ያሉ የሀበሻ ቀሚሶችን መግዛት የምትፈልጉ ኦርደር ማድረግ የምትፈልጉ ከስተመሮቻችን ምርጫችሁን፣ መዓዛ ጥበብና ሽፎን ጋር እንደምታደርጉ ተስፋ እናደርጋለን። ቪዲዮን እስከ መጨረሻው ስለተከታተላችሁ እጅግ አድርገን እናመሰግናለን። ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን ደግሞ አትርሱ።